ማድሪዶች ሌባ ናቸው። ይህን ያለው የባርሰሎናው ታዳጊ ኮከብ ላሚን ያማሀል ከኤል ክላሲኮ ጨዋታ በፊት ባደረገው ቃለ ምልልስ በሪያል ማድሪድ ላይ ጠንከር ያሉ ቃላትን ሰንዝረዋል። ሪያል ማድሪዶች ሌባ ናቸው፣ ከዘረፉ በኋላ ደግሞ ቅሬታ ያቀርባሉ ሲል ተናግሯል። በተጨማሪም ለመጨረሻ ጊዜ ወደ ቤርናቦ ሲሄድ ጎል አስቆጥር ያለው አራት ለዜሮ አሸንፈናቸዋል። ድጋሚ አራት ለዜሮ 0 ታሸንፋላችሁ ወይ ተብሎ ለተጠየቀው ጥያቄ ተከታዩን ምላሽ ሰጥቷል አይ እንደዛ ማለት አልችልም፣ ግን ድጋሚ አራት ለዜሮ ልናሸንፋቸው እንችላለን ሲል ገልጿል። በቃለመጠይቁ ሌላኛው የባርሴሎና ተጫዋች ማርክስ ራሽፎርድ ተጠይቆ ማድሪድን ለማሸነፍ ያለኝን እሰጣለሁ ብለዋል። ባርሴሎናው የፊት መስመር ተጫዋች ማርከስ ራሽፎርድ ለእሑድ ኤል ክላሲኮ ጨዋታ መጓጓቱን ገልጿል። የኤል ክላሲኮ ጨዋታ ለማድረግ በጣም ጓጉች ያለው የሚለው ራሽፎርድ የእግር ኳስ ተጫዋችነት ጊዜ ረጅም አይደለም፣ ለእነዚህ አይነት ጨዋታዎች ይናፍቃሉ ብሏል። አያይዞም ይህን ጨዋታ ለማሸነፍ እየቻልኩትን ሁሉ ማድረግ እፈልጋለሁ፣ የተለየ ጨዋታ ይሆናል ብሏል።